የሰው ልጅ በምድር ላይ እንዲኖር የተፈጠረ ፍጡር ቢሆንም እነዚህ የባጃን ሰዎች ግን አብዛኛውን ጊዜያቸውን በውሃ ውስጥ ከአሳዎች ጋር ሲሳደዱ ነው የሚያሳልፉት። ሰላም ውድ ሉሲ ቲፕስ ቤተሰቦች ይህ የባጃን ህዝቦች አስገራሚ ህይወት ነው። የባጃን ህዝቦች በአካባቢውና በዓለም አቀፍ ደረጃ የባህር ላይ ጂፕሲዎች ወይንም የባህር ላይ ዘላኖች በመባል የሚታወቁ ሲሆን በደቡብ ምስራቅ እስያ በሚገኙት የኮራል ትሪያንግል ተብሎ በሚጠራው የባህር ክልል ውስጥ በሶስቱ ሀገራት ማለትም በደቡባዊ ፊሊፒንስ፣ በኢንዶኔዥያ፣ በማሌዥያ ሳባ ግዛት ላይ ባለ የባህር ዳርቻዎች ላይ ተሰራጭተው ይገኛሉ። ኑሯቸውም ሆነ መላ ህይወታቸው ከባህር ጋር የተቆራኘ ሲሆን ቤቶቻቸውም በባህር ላይ የተገነቡት የእንጨት መኖሪያዎች ወይንም ባህላዊ ጀልባዎቻቸው ናቸው። ምንም እንኳን በተለያዩ አገራት የካርታ ድንበሮች ቢካለሉም እነርሱ ግን እርስ በርሳቸው ጠንካራ የማህበረሰባዊ ትስስር፣ ተመሳሳይ ቋንቋና የጋራ ባህላዊ እሴቶች ያሏቸው አስገራሚ ማህበረሰቦች ናቸው። አብዛኞቹም የእስልምና እምነት ተከታዮች ሲሆኑ ይህም በዕለት ተዕለት ህይወታቸውና በማህበራዊ አደረጃጀታቸው ላይ ጉልህ ሚና ይጫወታል። ከሁሉም በላይ ደግሞ የባጃን ህዝቦች ልዩ የሚያደርጋቸውና በዓለም አቀፍ ደረጃ የሚታወቁበት አንድ የሳይንቲስቶችን ቀልብ የሳበው አስደናቂ ባህሪ ያላቸው ሲሆን ይህም የዕለት ዕለት ህልውናቸው የሆነውና አሳዎችን የሚያጠምዱበት ከሰው ልጅ የተለየ የማጥመድ ሂደታቸው ሲሆን ባጃኖች ሁለት ሳምባ ያላቸው ይመስል ለረጅም ጊዜ ትንፋሻቸውን ውሃ ውስጥ ይዘው በመቆየት አሳዎችን አድነው ይይዛሉ። ታዲያ አንዳንድ የተመዘገቡ መረጃዎች እንደሚያሳዩት ከሆነም አንዳንዶቹ ከ13 ደቂቃዎች በላይ ያለምንም የመተንፈሻ መሳሪያ ትንፋሻቸውን ውሃ ውስጥ መያዝ እንደሚችሉና እስከ ሰባ ሜትር ጥልቀት ድረስ በመዋኘት አሳዎችን እንደሚያድኑ መረጃዎች የሚጠቁሙ ሲሆን አሳን ማደን ለነሱ ጥርሳቸውን የነቀሉበት ጉዳይ ከመሆኑም የተነሳ በውሃ ውስጥ ከአሳዎች ጋር አባሮሽ እንደመጫወት ይቆጥሩታል። የዚህን ከሰው ልጅ ሁሉ የተለየና ብዙዎችን አጃይብ ያስባለ ችሎታቸውን ለማየትና ለመመራመርም ብዙ ሳይንቲስቶችና የዶክመንተሪ ፊልም አዘጋጆች በየጊዜው ወደ ባጃኖች መንደር ጎራ የሚሉ ሲሆን ይህ አስደናቂ ችሎታቸውም በናሽናል ፎቶግራፊን ጨምሮ በርካታ ዘጋቢ ፊልሞች የተሰሩበትና በተለያዩ የቴሌቪዥን ጣቢያዎች ላይ የቀረበ አስደናቂ ጉዳይ ነው። እኛም ለዛሬ የዚህን ማህበረሰብ ውስጥ ሚስጥር በትንሹም ቢሆን በወፍ በረር ልናስቃኛችሁ ሲሆን ወደ መንደራቸው ጎራ ብለን ከውሃ ጋር ያላቸውን ድንቅ ምስጥራዊ መስተጋብር እና ባህላቸውን ለመቃኘት እንሞክራለን ታዲያ የጉዟችንን መነሻ የምትሆነው የፊሊፒንስ ደቡባዊ ጫፍ የሆነችው የሱሉ ደሴት ስትሆን ይህ አካባቢ በፊሊፒንስ ውስጥ በታሪካዊ ግጭቶችና አልፎ አልፎ በሚከሰቱ የጸጥታ ችግሮች ምክንያት እጅግ አደገኛ ከሚባሉት ክልሎች ውስጥ አንዱ እንደሆነ ቢነገርለትም አሁን ላይ ግን በአካባቢው ሰላማዊ የኖረው እንቅስቃሴ መኖሩ ተስተውሏል። በእነዚህ የባህር ዳርቻ መንደሮች ውስጥ የሚኖሩት አብዛኛዎቹ ማህበረሰቦች የባጃን ተወላጆች ሲሆኑ የደሴቶቹ 99 ከመቶ ህዝብም የእስልምና እምነት ተከታይ መሆኑን የማህበረሰቡን ባህላዊና ሃይማኖታዊ ገጽታ ያሳያል። ሌላኛው የባጃኖች መቀመጫ የሆነችው ደግሞ በፊሊፒንስ ደቡባዊ ጫፍ የምትገኝና ሲታንካይ ደሴት ስትሆን የባጃንጎ ሰዎች በብዛት ከሚገኙባቸው ሁለተኛዋ ደሴት ናት። በዚህ ስፍራ ላይም ሁሉም ሰው በሚባል መልኩ ኑሮን ውቅያኖስ ላይ ያደረገ ሲሆን ድንቅ በሚል መልኩም ቤቶቻቸውን በእንጨት ምሰሶዎች ላይ በውሃ የተገነቡ ሆነው እርስ በርስ በእንጨት ድልድዮች የተገናኙ ናቸው። ይህም ተንሳፋፊ ከተማ የሚል መጠሪያ እንዲኖረው አድርጎታል። አካባቢው በፊሊፒንስ ውስጥ በመጥፎ ስም የሚታወቅና በአንዳንድ የአገሪቱ ዜጎች ዘንድም አደገኛ ተብሎ የሚፈራ በመሆኑ የቱሪስት እንቅስቃሴ ብዙም የለም። የማህበረሰቡ አባላትም እንግዳ ተቀባይና ሰላማዊ ሰዎች ሲሆኑ የባጃን ህዝቦች ቀደም ባሉት ጊዜያት ሌፓ ሌፓ ወይም በውሃት የሚባሉ ባህላዊና ቀላል የሆኑ ለባህር ጉዞ ተስማሚና ጠንካራ የእንጨት ጀልባዎችን ይገነቡ ነበር። እነዚህ ጀልባዎች እንደ መኖሪያቸውም እንደ መጓጓዣቸውም የተጠቀሙባቸው የነበሩ ሲሆን በሲታንካይ ደሴት የሚገኙት የፍጆታ እቃዎች ሰማንያ ከመቶ የሚሆኑት በአቅራቢያ ከምትገኘው ማሌዥያ፣ ሀያ ከመቶ ደግሞ ከሌሎች የፊሊፒንስ ክፍሎች የሚመጡ ናቸው። ማሌዥያ በጀልባ ሶስት ሰዓት ብቻ የምትርቅ ሲሆን እንደ ስልክ እና ኢንተርኔት ያለ ዘመን አመጣሽ ቴክኖሎጂዎች ብዙም የሉም። ታዲያ የጉብኝቱ ዋነኛ ዓላማ የነበረው የባጃን ህዝቦች እንዴት ትንፋሻቸውን ለረጅም ጊዜ ውሃ ውስጥ መያዝ እንደሚችሉ ለመረዳት ሲሆን የዚህ ዶክመንተሪ ያዘጋጅ የነበረውም ይህ ሰው ከባጃን አሳ አጥማጮች ጋር ወደ ባህር በመሄድና ውሃ ውስጥ በመጥለቅ ይህንን ክህሎታቸውን በተግባር ለማረጋገጥ ሙከራ ያደረገ ሲሆን እንደምንመለከተውም አንድ አሳጥማጅ ውሃ ውስጥ ከመጥለቁ በፊት አምስት ወይም ስድስት ጊዜ ያህል ያፋጫል። ይህ ምናልባት ያተነፋፈስ ስርዓታቸውን ለማስተካከል ሳምባቸውን በኦክስጅን በተሻለ ሁኔታ ለመሙላት ወይንም በውሃ ውስጥ የሚኖራቸውን የሰውነት ግፊት ለመቆጣጠር የሚጠቀሙበት ባህላዊ ዘዴ ሲሆን የዚህ አስደናቂ ችሎታቸው ሚስጥር ከልጅነታቸው ጀምሮ የሚደረግ ተከታታይ ልምምድና የባህር ላይ ህይወታቸው ያስገኝላቸው አካላዊ መላመድ ወይንም ደግሞ የአመጋገብ ስርዓታቸው ሊሆን እንደሚችል የሚገመት ሲሆን በተለይም የዕለት ተዕለት የባህር ላይ ልምምዳቸው ዋነኛ ምክንያት እንደሆነ በሰፊው ቢታመንም ሳይንሱ ግን ይህን ይለናል። ይህ ልዩ ችሎታቸው በዝግመተ ለውጥ ሂደት ውስጥ የተገኘ ፊዚዮሎጂያዊ መላመድ ውጤት እንደሆነ የሳይንስ ጥናቶች የሚያመለክቱ ሲሆን በተለይም ደግሞ ስፕሊን የተባለ የሰውነት ክፍላቸው ከተራ ሰዎች አንጻር ትልቅ መሆኑና ይህም በውሃ ውስጥ በሚቆዩበት ጊዜ ተጨማሪ ኦክሲጅን ያላቸው ቀይ ደም ሴሎች ወደ ደም ዝውውራቸው ውስጥ እንዲለቅ በማድረግ ውሃ ውስጥ ያለ ኦክሲጅን ረዘም ላለ ደቂቃ እንዲቆዩ እንደሚረዳቸው ተረጋግጧል። ከዚህ አስደናቂ ተፈጥሯቸው መለስ ስንል ደግሞ አስገራሚውን የአሳ ማጥመድ ሂደታቸውን የምናገኝ ሲሆን በመንደሩ ውስጥ ከዋና ዋና የመተዳደሪያቸው ምንጭ ከሆነው አሳ ማጥመድ በተጨማሪ ሌሎች የመዝናኛ እንቅስቃሴዎች የሚካሄዱ ሲሆን ልጆች በባህር ላይ በተገነቡት መድረኮች ላይ ሲጫወቱና ሲዋኙ ይታያሉ። ከዚያም በስፍራው ከሚገኙት የባጃን ህዝቦች ጋር አሳ እንዴት እንደሚያጠምዱ ለማየት በጥልቀት ለመዋኘት ወደ ባህር ጉዞ የተደረገ ሲሆን የባጃን ህዝቦች በአስደናቂ የዋውስ ችሎታቸው ባልተናነሰ አሳ የማጥመድ ችሎታቸውም የሚታወቁ ሲሆን አንደኛው አባል ለ13 ደቂቃ ሳዎችን ትንፋሹን ውሃ ውስጥ መያዝ አሳዎችን ለማደን ሲጠባበቅ ተስተውሏል። ያለምንም አይነት ዘመናዊ የመተንፈሻ መሳሪያና የኦክስጅን ታንክ እስከ ሰባ ሜትር ጥልቀት ድረስ መዋኘት መቻላቸው የሰው ልጅ አካል ምን ያህል ከአካባቢው ጋር መላመድ እንደሚችል የሚያሳይ አስገራሚ ምሳሌ ነው። ባጃኖች ከሁለት መቶ በላይ የአሳ አይነቶችን የሚያጠምዱ ሲሆን ለዚህም ባህላዊ ዘዴዎችን እንደ የእንጨት ጦር፣ የእጅ መረብና የአሳ ማጥመጃ ዘንግ ይጠቀማሉ። ይህ የአሳ ማጥመድ እውቀታቸውና ክህሎታቸው ከትውልድ ወደ ትውልድ ሲተላለፍ የመጣ ውድ ሀብታቸው ሲሆን ታሪካዊ መረጃዎች እንደሚያመለክቱት የባጃን ህዝቦች በ18ኛውና በ19ኛው ክፍለ ዘመን በእነዚህ የደቡብ ምስራቅ እስያ ውሃዎች ላይ የባህር ላይ ወንበዴዎች እንደነበሩ የሚነገር ሲሆን በዚህም ምክንያት በወቅቱ በነበሩት የቀኝ ገዢ ኃይሎችና የአካባቢው ገዢዎች ይታደኑም ነበር። በኋላ ላይ ግን የአኗኗር ዘይቤያቸው እየተቀየረ በተለያዩ ሀገራት ማንነት ማንነትና ዜግነት በማግኘት የባህር ላይ ወንበዴነትን ትተዋል። በአሁኑ ወቅት ዋነኛ መተዳደሪያቸው አነስተኛ መጠን ያለው አሳ ማጥመድና ሌሎች ከባህር የሚገኙ ምርቶችን መሰብሰብ ቢሆንም እንደ ጃፓን ያሉ በኢንዱስትሪ የበለጸጉ ሀገራት ዘመናዊና ግዙፍ የአሳ ማጥመጃ መርከቦችን በመጠቀም በአካባቢው በብዛት አሳ በማጥመዳቸው የባጃን ጎሳዎች ባህላዊ የአሳ ማጥመድ ስራቸው ላይ ከፍተኛ ተጽዕኖ እየደረሰበትና የ የዓሣ ክምችትም እየተመናመነ መምጣቱን ገልጸዋል። እናም ዓለም በእንደነዚህ ያሉ ድንቅና ምስጢራዊ ተፈጥሮች የተሞላች ናት ለማለት ያህል ይህንን ቪዲዮ አቀረብንላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።